ኢራን ዋና የእስራኤል የስለላ ቢሮ ሞሳድን እንደመታች አስታወቀች። የሞሳድ ዋና ቢሮ በእስራኤል ቴልአቪቭ የሚገኝ ሲሆን ይህም ደግሞ ለዓለም ከፍተኛ ራስ ምታት የስለላ ድርጅት እንደሆነ በየት በኩል አስርጎ ወይም ሾልኮ እንደሚገቡ እንደማይታወቁ የአደባባይ መረጃዎች እንደሆኑም ነው መረጃዎችን ለመሰብሰብ በጣም ፈጣኑና ድብቁ የመረጃ ምስጢራዊ ማዕከል የሆነው ሞሳድ ቢሮን መትቻለሁ ብትልም፣ እውነተኛ የሞሳድ ቢሮ መቀመጫ እዛ ውስ ቤት በርካቶቹም እያሉ ያሉት ለኢራን ከፍተኛ ባለስልጣናትን በመሰለል ኒውክሌር ማበልጸጊያው የቱ ጋር እንዳለ መሪዎችን እያንዳንዱን እያጠና የምልከው ለእስራኤል የሞሳድ ስለላ ወይም ቡድን ነው። ስለዚህ በቀላሉ የምመታ ስፍራ ነው ወይስ አይደለም? በሚሉት ዙሪያም በርካቶቹ ጥያቄዎቻቸውን እያነሱ ነው። ኢራን ግን ያስታወቀችው በቴል አቪቭ የሚገኘውን የሞሳድ ዋና መስሪያ ቤትን መትቻለሁ በማለትም ነው ያስታወቀችው። የሞሳድ ስለላ ድርጅት በዓለም ላይ ከባዱና ድብቁ ወይም ምስጢራዊ የስለላ ቡድን ሲሆን ለእስራኤል ደህንነት ከፍተኛና ዋና ሚናውን እየተጫወተ ያለው እሱ እንደሆነ ይታወቃል። ሚኪ ነኝ። ይህ ሚኪ ወርልድ ኒውስ የዓለም አቀፍ ዜና የምተላለፍበት ቻናል ስለሆነ ሰብስክራይብ በማድረግ ወቅታዊና ተአማኒ የዓለም መረጃ አገኙ። ለእሳታት ካሉኝ አጫጭር መረጃዎች ይመስላሉ። ሚኪን ሚኪ ወርልድ ኒውስ ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።